በወንጂ ስኳር ፋብሪካ የታየው ጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንዲደገም እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ ገለጹም። ጠቅላይ ሚኒስትሩ ፋብሪካውን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሪፎርም እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት በወንጂ ሸዋ ስኳር ፋብሪካ ተመልክተናል ሲሉ ሀሳባቸውን አስፍሯል። የወንጂ ስኳር ፋብሪካ የዛሬ ሰባት ዓመት በጥሩ መሰረት ላይ የተገነባ እንደነበር ጠቅላይ ሚኒስትሩ አውስተዋል። ይሁን እንጂ ከዘመን ጋር ተጓዙ መቅደም ብቻውን መብለጥን የሚያመጣ ባለመሆኑ እየፈጠኑና እየፈጠሩ ዘመኑን መቅደም እንደሚገባም ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ወንጂ ስኳር ፋብሪካ የዛሬ ሶስት ዓመት ለሰራተኞቹ ደሞዝ መክፈል ተስኖት እዳም እንደ መርግ ተጭኖት እንደነበር አስታውሰው በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን የማምረት አቅም ለማደግ መቻሉን በማህበራዊ ስስር ገጻቸው ባሰፈሩ ጽሑፍ ጠቅሰዋል። ከዚህም ባሻገር ለ14 ዓመታት ከስራ ውጭ የነበረው የብዙዎች ትዝታ ደስታ ከረሜላ እንደገና መመረት መጀመሩን አስተማክለዋል። ጠቅላይ ሚኒስትር አብይ አህመድ በሌማት ትሩፋት በቀን 3000 ሊትር ወተትና 20000 እንቁላል ማምረት የሚችል ስራ መሰራቱን፣ ግቢውና መስኩ ለአይን ማራኪ እንዲሆን መደረጉንም እንደዚሁ ጠቅሰዋል። ወንጂ ዘንድሮ የፈተናውን ዘመን አልፎ በ9 ወር ውስጥ 8.7 ቢሊዮን ብር ገቢ ማስገባት መቻሉንም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ይሄ ጠንካራ የሪፎርም ውጤት በሌሎቹ ፋብሪካዎች እንደሚደገም ይጠበቃል ከሰራ ኤርትራን ነገን እንቀድመዋለንም ብለዋል በማህበራዊ ስስር ገጻቸው ባሰፈሩት ጽሑፍ።